አሰላም አሌይኩም ወራህመቱላሂ ወበረካቱ ና የተከበራችሁ የኡስሚ ቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላህ። ከያላችሁበት ቦታ ሰላም መልካም ሆኖ ተመኝቸ ላችኋለሁ ዛሬ እንደተለመደው የ14 ሀገራትን የምንዛሬ የዋጋ ዝርዝርና የዋጋ መረጃን በተመለከተ በዛሬ ዕለት ስንት እየተዘረዘረ ይገኛል የሚለውን ዕለታዊ መረጃ ለእናንተ ማድረስና ማስደመጥ ይሆናል። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ እንዲሁም የስዊዝ ፍራንክ፣ ካናዳን ዶላር፣ አውስትራሊያን ዶላር፣ የቻይና ዩሃን፣ የፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ዲርሃም፣ የሳዑዲ ሪያል፣ የኦማን ሪያል፣ ጆርዳን ዲናር፣ የባህሬን ዲናር፣ የቱርኪ ሊሬ ይገኙበታል። በዛሬው ሁለት ከሰሞኑ ጋር ሲነጻጸር የምንዛሬ ዋጋ ጨመረ ወይንስ ቀነሰ የሚለውንም አብረን የምናይ ይሆናል። በዚህም 100 የአሜሪካን ዶላር 16068 ብር እንደሚሸጥ እና አንድ የአሜሪካን ዶላር 160 ብር ከ68 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ስለ ያገኘ ነው መረጃ ያመለክታል። ለቻናል አዲስ ከሆናችሁ እንግዲህ ዌልካም ብለናል። ኡስሚቲዩብን ሰብስክራብ ያደረጋችሁ የዶል ምልክቱን ተጫኑ፣ ሌሎቹ እንዲደርስ ሼር እያደረጋችሁ እንዲሁም ደግሞ ከወደዳችሁት ላይክ ማድረጋችሁን አትርሱ። በመቀጠል ይሆናል 100 ዩሮ ወቅታዊው የጥቁር ገበያ የምንዛሬ ዋጋ ዝርዝርና መረጃ እንደሚጠቁመው ከሆነ 18645 ብር እንደሚሸጥና 1 ዩሮ 186 ብር ከ45 ሳንቲም እንደሚሸጥ። ሁሌም በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበም ያደርሰን ድረገጽ በዚህ መልኩ አስፍሮት አግኝተናል። እኛ መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። ቀጣይን ተረኛ የሚይዘው የስዊዝ ፍራንክ ይሆናል። አንድ መቶ የስዊዝ ፍራንክ 19942 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 199 ብር ከ42 ሳንቲም እንደሚሸጥ ነው የወጣው መረጃ የሚጠቁመው። ቀጣዩን ተረኛ የሚይዘው ካናዳን ደላር ይሆናል። አንድ መቶ ካናዳን ደላር 11714 ብር እንደሚሸጥ ና አንድ ካናዳን ደላር 117 ብር ከ45 ሳንቲም እንደሚሸጥ ወቅታዊው የጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮት አግኝተናል። በመቀጠል ወደ ቻይና ዮሐን እናመራለን። አንድ መቶ የቻይና ዮሐን 2237 ብር እንደሚሸጥና አንድ የቻይና ዮሐን 22 ብር ከ37 ሳንቲም እንደሚሸጥ ነው መረጃው የሚያሳየው። በመቀጠል ፓውንድ ስተርሊንግን እናስከትላለን። አንድ መቶ የፓውንድ ስተርሊንግ 21861 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 218 ብር ከ61 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ እና ጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮት አግኝተናል። በመቀጠል በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቁጥሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ይዛለች ኩዌት ናት። 100 የኩዌት ዲናር 52554 ብር እንደሚሸጥና አንድ የኩዌት ዲናር 525 ብር ከ54 ሳንቲም እንደሚሸጥ ነው መረጃው የሚጠቁመው። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃም እናያለን። 100 ኢማራቶች ዲርሃም 4374 ብር እንደሚሸጥና አንድ ኢማራቶች ዲርሃም 43 ብር ከ74 ሳንቲም እንደሚሸጥ ነው መረጃው የሚጠቁመው። በመቀጠል የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4275 ብር እንደሚሸጥና አንድ የሳዑዲ ሪያል 42 ብር ከ75 ሳንቲም እንደሚሸጥ ወቅታዊ ጥቁር ገበያ መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ና 100 ቅጠሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ላይ ተቀምጣለች ኦማን ናት። በዚህም 100 የኦማን ሪያል 41720 ብር እንደሚሸጥ ና አንድ የኦማን ሪያል 417 ብር ከ20 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናርን እናስከትላለን። 100 የጆርዳን ዲናር 22631 ብር እንደሚሸጥና አንድ የጆርዳን ዲናር 226 ብር ከ31 ሳንቲም እንደሚሸጥ ነው አሁን አው የጥቁር ገበያ መረጃ የሚያመለክተው። ውድ የቻናል ቤተሰቦች ና አድማጭ ተመልካቾቻችን የ አስር አራት ሀገራትን የጥቁር ገበያ ምንዛሬው አገር ዝርዝር ና እንዲሁም ደግሞ የባንክ መረጃዎችን የምናደርስበት ዘርፈ ብዙ የሆኑ ስራዎችን ምንሰራበት ይቻላለሁ። ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ፣ ተቀላቀሉን። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 የባህሪ ዲናር አራት ይቅርታ 100 የባህሪ ዲናር 42531 ብር እንደሚሸጥና አንድ የባህሪ ዲናር 425 ብር ከ31 ሳንቲም እንደሚሸጥ ነው የወጣው መረጃ የሚጠቁመው። በመቀጠል ወደ ቱርኪ እናመራና የቱርኪን ሊሬን እናስከትላለን። 100 የቱርኪ ሊሬ 405 ብር እንደሚሸጥና 1 ሊሬ አራት ብር ከ05 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። የ14 ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝርና የዋጋ መረጃን በተመለከተ ሙሉ ዝርዝሩን ያደረስኳችሁ እኔው እስሚ ትዩብ ነኝ። ለሀገራችን ሰላም መልካሙን ተመኘኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።